ቢኒ እንግዲህ በህይወት አለ ማለት ነው፣ አልሞተም። ነገር ግን አቤላ እያሰቃየው ይገኛል ማለት ነው። አቤላ እንግዲህ ምን አይነት ጨካኝ እና እኔ ምን ገርመኝ ነገር እኮ ምንም አይነት የሚያገናኛቸው ነገር የለም፣ አቤል እና ቢኒን ማለት ነው። አጎቴን ያሳሰርከው አንተ አይደለ? እኔ ደግሞ አንተ እንበቀልሃለሁ ደግሞ ያችን ቆንጅዬ ልጅ የራስ ልታደርግ ሲያምር ይቀራል። እሷ መቼም መቼም ያንተ ልትሆን አትችልም፣ የኔ ብቻ ናት። እያለ እንግዲህ እያሰቃየው ይገኛል ማለት ነው። ያፌት እንግዲህ ነ ያፌት እጅ አለበት ብዬ ነበር፣ ነገር ግን ያፌት እጅ የለበትም በቢኒ ጉዳይ። ማን ነው የቀደመኝ? ይቀደመኝ ያንን ውሻ እኔ ዋጋውን ሳልሰጠው፣ ማን ነው የቀደመኝ? ግን ያንን ሰው ቶሎ ብለህ ፈልገህ ማግኘት አለብህ። ታሪኩ አለው ማለት ነው። እሺ አለቃ፣ የሆነ መረጃ ደርሱናል፣ ግን እርግጠኛ ስላለውን ነው፣ ግን እናውቀዋለን አለና ሄደ ማለት ነው። ታሪኩ ትንሽ እንደቆየ አለቃ አለቃ፣ ቢኒን ያገተው የአክስት ልጅ አቤል ነው፣ አለ። ምን አለ? አዎ ደርሰንበታል። እንግዲህ ቢኒ በህይወት ይተርፋል። አቤል ደግሞ ያው እጅን ታገኛለ፣ ብዬ አስባለሁ። ጨካኝ! ወይ ፈጣሪ! ወይ ሉሊት፣ ደግሞ እዛው የተኛችበት እንዱ ተንኮሯ እንደቀጠለ ነው። ገነትን ለበሽታ ዳረገቻት። እንደው ዝም ማለት ወሬ መቋጠር አትወድ። ምን ፍጡር እንደሆንሽ እንደው ወይኔ! አሁን እንግዲህ የዛን ቀን ቢኒ ሞቷል ብላ ከነገረቻት በኋላ ነው። ሴትየዋ መንቀሳቀስም አትችልም፣ መናገርም አትችልም ማለት ነው። እሷ ለራሷ ሶፋ ላይ ተኝታ ስልክ ሰው ሲያወራ ጆሮዋ ማቆም ጥንቸል ሊመስል ብቻ እኔ እንጃ፣ ሉሊት ምን እንደሚገጥምሽ። ከዛም ቪዲዮ ቀረጸና ለፂ ላከላች። ፂ ደግሞ ያንን ቪዲዮ ስታይ በደስታ አበደች፣ አለቀሰች። ያው ናታን በህይወት፣ ማነው ያ ቢኒ በህይወት እንዳለ አወቀች ማለት ነው። በጣም ተደሰተች። ነገር ግን ደግሞ ያ ናታን ደስ ቢለው ማን አባቱ ነው እንደዚህ ያደረገው? ተጎድቷል እኮ ምንድን ነው እንደዚህ ያደረገው ማን ነው እሱ? ይሄን የውሻ ልጅማ ፈልጌ ማግኘት አለብኝ እያለ ናታን፣ ወንድሜ ምን ሆነሃል? ተረጋጋ ተረጋጋ እንጂ እንዴ! እሱ በህይወት ስላለ ራሱ ተመስገን በል ምናምን እያለ አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ደህና የተከበራችሁ የቻናላችን የቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሐርግ ድራማ ትናንትና ተለቀዋል ማለት ነው። ኤፍራታ ደግሞ የናታንንና የያፊትን ማበጠሪያ ላይ ያለውን ጸጉር ሌኒ ለማስነሳት ለማስመርመር መሰለኝ እንግዲህ ከያፊትም በክሊኒክስ ወሰደች። ከዛም እነናታን ቤት ሄዳ ከናታን ማበጠሪያ ላይ ወሰደች። እንግዲህ ወንድማማቾች መሆናቸውን ልታረጋግጥ ይችላል። በመጀመሪያ ደረጃ አንቺ የገነት ልጅ መሆንሽን እርግጠኛ መሆንሽ ነበረብሽ። የእናትሽ ይቀድመ ነበረ። እናትሽ በዚህ ሰዓት ሰው ያስፈልጋታል። መንቀሳቀሳት ትችል መናገር አትችል። ይሄ ሁሉ በቢኒ ምክንያት ነው። ዶሊት ናት እንደዚህ ያደረገቻት ገነትን ማለት ነው። እንግዲህ ብዬ አለ ያው ዛሬም ይለቃሉ ብዬ አስባለሁ። እንደሆነ ድራማቸው ሊጠናቀቅ ደርሷል መሰለ ያ እንቺ ደግሞ ማናት? የዲያና እናት እንቺ ዲያና፣ አዎ ዲያና። የዲያና እናት ደግሞ ናታንን ና ቶሎ እንግዲህ፣ ስራው ፈልገ እኔ ምንም ይሁን ብቻ ስራው መገኘቱ ብቻ ነው በቶሎ ና ብላ ስትለው ናታን ብቻ የሆነ ያቀደው ነገር አለ። በነገራችን ላይ አስቦላታል የሆነ ነገር ምን እንዳቀደ ተንኮል አስቦ ነው መቼም። ወደ ላይ ነው የዘለለው እንደ ፍየል። እንግዲህ ናታን እቺ ልብስ ለብሰህማ መሄድ የለብህም ና ወደ ቤት ተመልሶ ወይ ልብሱ ሊቀይር ሄደ ማለት ነው። ምን እንዳሰበ አላውቅም። ኤፍራታም እንግዲህ፣ ቢኒን በህይወት ካልለቀቅከው እኔ የማታውቃት ኤፍራታ ነው የምሆንብህ። ሴትዮ ስለምን እንደምታወሪ አላውቅም። እኔ ቢኒ ይሞት ይኑር የማውቀው ጉዳይ የለም። አብደሻል፣ እንዲያንቺ ምን ሆነሽ ነው? ምናምን ሲላች ቢኒን እንደዚህ ያደረግከው የያፊት ጓደኛ፣ የናታን ጓደኛ ስለሆነ ነው አይደል? ለኔ ደግሞ እንግዲህ አጎቴ ነው። እሺ፣ አንቺ ከመቼ ጀምሮ ነው ለቢኒና ለቤተሰቦች መቆርቆር ጀመርሽ? ከዛሬ ጀምሮ መቆርቆር አለብኝ። አሁን እንግዲህ ያፊት ያቤልን በቆሙ ነው የሚገፋው ምክንያቱም ያንን ሪከርድ ካላጠፋሽ ቢኒን በህይወት አታገኘውም ብሎ ስላስፈራራች ያንን ሪካርድ እሷ ጋር ያለውን ሪካርድ ካላ ጠፋች እውነት አሁነት አቤልማ ቆዳውን ይገፍለታል ብዬ አስባለሁ። ያፊት አይለቀውም፣ ምክንያቱም ያፊትን የወጋው እሱ ስለሆነ ያ ሪካርድ ከዚ ጋር ቢጠፋ እንኳን ዳግጋ ይኖራል ብዬ አስባለሁ። ያንን ደግሞ ለያፊት ከሰጠችው አቤል ጉዶ ፈላ ማለት ነው። እሱ ግን ናታን የወጋ ናታን እንበቀላለሁ ብሎ ሻሽላላ ነበር። ናታን ግን እጁ የለበትም ያፊት ላይ ማለት ነው። ያፊት እንግዲህ የሆነ ያሰበው ነገር አለ፣ በዚህ ሳምንት ውስጥ ማለቅ አለበት እያለ ነው። በርታ ታሪኩ እንትን ነው ድራማቸው በዚህ ሳምንት ያልቃል ይመስለኛል ሳስበው። ራሱ እንግዲህ ያፊት በጣም ነው የደነገጠው አቤል ቢሊን ስላገተው ማለት ነው። አስባችሁታል። እሱ እየፈለገው ይሄ ያፊትን ያሳሰርከው አንተ አይደለ? እሰራልሃለሁ ያቺ ቆንጅዬ ልጅ የራስህ ለማድረግ መቼም መቼም ሲያምር ይቀራል እንጂ ጽያ አንተ ምንም ማን ልትሆን አትችልም። ደሞ ውሸቱ እኮ ነው የገረመኝ። ጽያ ላለችውን ነገር እንደዚህ እያለቀሰች ነው የነገረችኝ። ለምን እኔ ከአንድ አንድ ዘለላ አምባ ከአይኗ እንዲወጣ አልፈልግም? ማን አባት ስለሆንክ ነው እንደዚህ ያስለቀስካት። የዛን ቀን ወደ ዳጊ ጋ እየሄደች እያለ ዳጊ ደውሎላት ቢሊ መንገድ ላይ ያስቆማት ነበር፣ አስታውሳችሁ ከሆነ ማለት ነው። እና ከዛ ዳጊ ሲደውልላት ወይዬ የኔ ውድ አውቃ ከሆነው ወይዬ ውዴ መጣው የሆነ እንቅፋት እኮ መንገድ ላይ እንትን ብሎኝ እሱን እያነሳው ነው ከመንገድ ላይ አለች። ማለት ነው ቢኒ ነው እንቅፋት ያለች ቢኒ ራሱ። ትናንትና እንግዲህ እሷን ንግግር አስታውሶ ነበረ። አሁን እንደዚህ ስላልክማ ምን መሰለህ፣ አመልክም አላመልክም አንድ ጊዜ ብቻ ከዚህ ካልወጣ ና ዋጋህ እሰጣለሁ። አይደለ መጀመሪያ ስትወጣ ኮ ነው ከዚህ ጋር ከዚህ በኋላ ከኔ እጅ ልታመልጥ ፈልገ ነው እንዴ? እያለ እንግዲህ ማስቲካውን እያላመጠ አቤል ከያፌት የባሰ ነው። በእውነት በፈጣሪ ሲያስፈራ ፊቱ ራሱ ማለት ነው። እንግዲህ አቤላ ሌላ እግ ቦታ ሳትደርስ እንትና ነው ያፌት ነው ቆዳን የሚገፍልህ ጠብቅ። ማለት ነው ምክንያቱም የቢኒ ብቻም ሳይሆን የዚህ ማን ነው ያፌትን ያወጋው እሱ ስለሆነ እንግዲህ ያፌት ምን እንደሚያደርገው ማሰብ አያቅትም። አቤል ግን ዋጋ ማግኘት አለበት። ፖሊስ ጣፋ ሲያሄድ በፊት እንደሞ ወገር አለበት ብዬ ነው ማስበው። የእውነት እንዴት ደሜን እንዳፈላው ትናንት ቢሊን ሲያንገላታ ወይኔ